በስም አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር አስራ አምስት በዚች ቀን የስሙ ትርጓሜ ብሩክና የታመነ የሆነ ቅዱስ ሚናስ በሰማይትነት አረፈ። የዚህም ቅዱስ አባቱ አናቄዎስ ከሚባል አገር ነው። ስሙም አውዶክሲዮስ ነው። እርሱም አገረ ገዥነት ተሹሞ ሳለ ወንድሙ ቀንቶበት በንጉሥ ዘንድ ነገር ሠራበት። ንጉሡም ወደ አፍራቂ አገር የሰደደውና በዚያም አገረ ገዢ አድርጎ ሾመው። የአገር ሰዎችም ሁሉ ደስ አላቸው፤ እርሱ ለሰው የሚራራ እግዚአብሔርንም የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንዲት ዕለት ወደ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በባሏ ቀን ገብታ የክርስቲያኑን ወገኖች አማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቧ አየቻቸው። በእመቤታችንም በቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጅን ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላት ለመነቻት። በዚያን ጊዜ ከእመቤታችን ከቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህም በኋላ ወደ ቤቷ ገብታ ይህን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃዱ ይሆን አለ። ከጥቂትም ቀኖች በኋላ እግዚአብሔርን የተባረከና የከበረ ልጅን ሰጣት። የመቤታችንንም ስዕል ሚናስ ብላ እንደሰየመችው ስሙን ሚናስ ብለው ሰየሙት። ጥቂት ባደገ ጊዜም የቤተ ክርስቲያንን ትምህርት አስተማሩት። ዐሥራ ሁለት ዓመትም ሲሆነው በመልካም ሽምግልና አባቱ አረፈ። ከእርሱም በኋላ በሦስተኛ ዓመት እናቱ አረፈች። ቅዱስ ሚናስም ብቻውን ቀረ። መኳንንቱም አባቱን አብዝተው ከመውደዳቸው የተነሳ ሚናስን በአባቱ ፈንታ ምስፍናን ሾሙት። እርሱም የክርስቶስን አምልኮት አልተወም። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስ ስም በሰማይትነት ሞቱ። በዚያን ጊዜ ሚናስ ሹመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎን እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ሰማይ ተከፍቶ ሰማይታትን የብርሃን አክሊሎችን ሲቀዳጇቸው አየ። ስለ ክርስቶስም በመከራ የደከመ ይህን አክሊል ይቀበላል የሚል ቃልን ሰማ። በዚያን ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባበሉት፣ በወገን የከበረ እንደሆነ እነርሱ ያውቁ ነበርና። መኮንኑም ብዙ ቃል ኪዳን ገባለት፣ ባልሰማውም ጊዜ ጽኑ በሆነ ሥቃይ እንዲያሰቃዩት አዘዘ። ማሰቃዩትንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማይትነት አክሊልን ተቀበለ። ብዙዎችም በእርሱ ምክንያት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በሰማይትነት ሞቱ። የቅዱስ ሚናስንም ሥጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳትም አልነካውም። ምእመናን ሰዎችም የቅዱስ ሚናስን ሥጋ ወስደው በአማሩ ልብሶች ገነሱት። የስደቱ ወራትም እስኪፈጸም በአማረ ቦታ ውስጥ አኖሩት። በዚያን ወራት የመሪዩት ሀገር ሰዎች ከአምስቱ አገሮች ሰራዊትን ሊያከማቸው ወደዱ። የቅዱስ ሚናስንም ሥጋ ረዳት የሆናቸው ዘንድ በመንገድም እንዲጠብቃቸው ከርሳቸው ጋር ወሰዱት። እነርሱም በባሕር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሴ፣ አንገታቸው እንደ ግመል አንገት ያለ አውሬዎች ከባሕር ወጡ። ይርሱትም ዘንድ ወደ ቅዱስ ሚናስ ሥጋ አንገታቸውን ዘረጉ። ከቅዱስ ሚናስም ሥጋ ሳት እነዚያን አራዊት ታቃጠለቻቸው። ሰዎችም አይተው አደነቁ፣ ደስታም አደረጉ፣ ፈርተው ነበርና። ወደ እስክንድሬ አገርም ደርሰው ሥራቸውን ፈጽመው ወደ አገራቸው በሚመለሱ ጊዜ የቅዱስ ሚናስን ሥጋ ከሳቸው ጋር ሊወስዱ ወደው በግመል ላይ በጫኑት ጊዜ ግመሉ ከቦታው የማይነሳ ሁለተኛም በሌላ ግመል ጫኑት፣ እርሱም መነሳትን እንቢያለ አብዝተውም ደበደቡት። ግመሉም ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም አዘጋጅተው በዚያ ቀበሩት። ጌታችንም በበግ እስከገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተ ክርስቲያኑ በከበረችበት በሰኔ ዐሥራ አምስት ቀን ተጽፎ ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር። ሰላም ለከ አራዊ መስፍን ሰማይ ተመድህን ዘሰመየት ተከ ሚናስ ሚናስ ዘጾረ ተከ ማይፀን አመጸለየት ጸሎተን ዘይቲ መካን እምስለ ማርያም ሰሚኣ ዘይቤ አሜን አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት ስልሳ አንደኛ እስክንድርያ ሊቀ ጳጳስ ቅዱስ አባት ሁለተኛው ሚናስ አረፈ። ይህ ቅዱስ ሚናስም በታናሽነቱ ያለ ፍላጎቱ ወላጆቹ ሚስት አጋቡት። ትእዛዛቸውን መታላለፍ ስላልፈለገ የጋብቻቸውን ሥርዓት ሁሉ በቤተ ክርስቲያን ፈጸመ። ለእርሱ ይህ ሁሉ ሕልም ይመስለው ነበር። ወደ ሙሽሪትም ወደ አዳራሽ ባስገቡት ጊዜ ተቀምጦ እንዲህ ብሎ ተናገረ፣ እህቴ ሆይ ሰው ዓለምን ሁሉ ቢያትርፍ ነፍሱን ካጠፋ ምን ይጠቅመዋል? እንደ ተጻፈ ሁሉ ያልፋልና፣ ግን እግዚአብሔርን ፈቃድ የሚያደርግ ለዘላለሙ ይኖራል። አሁንም ድንግልናችንን እንድንጠብቅ ነይ ቃል ኪዳን እናድርግ። እርሷም ቃሉን ተቀብላ ከእርሱ ጋር ተስማማች። ከዚህ በኋላ ትቷት ወደ አስቄጥ ገዳም ሄዶ በአባ መቃር ገዳም ውስጥ መነኮሰ። ብዙ ዘመናትንም በገድል ተጠምዶ ኖረ። ከእርሱ በፊት የከበረ ሊቀ ጳጳሳትን ባረፈ ጊዜ ይህን ቅዱስ አባት ሜናስን ያለ ውዴታው ወስደው ሊቀጵጵስና ሾሙት። በወንጌላዊ ማርቆስ ወንበር ላይ መንጋዎቹን በቅን ፍርድ እየጠበቃቸው እያስተማራቸውም አስራ ስምንት ዓመት ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሚናስ ዳግም እንተ ለብሰ ጻማ በውስተ ገዳም ወመነነ ኩሎ ፍቶታ ተሥጋ ወደም ረስዮ ወከመጽላሎት ሃለወተ ዝንቱ ዓለም ወከመጽሙ ዘይሰቲ በህልም በዚች ቀን የገና ጾም መጀመሪያ ነው። ይህም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለተወለደበት በግብፅ የሚኖሩ አይቆባውያን ክርስቲያኖች የሠሩት ነው። ይቅርታው ሸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። ሰላም እብል ዘጳቁሚዎስ ቤተ ዘጸገ ወጥቶ ማርያም አይባነ ብርሃን ክሌተ በዛቲ ዕለት ከማድማ አባይተ ጢሞቴዎስ አብ ቀደሰ ክሱተ ወይ ኢየሱስ ክርስቶስ አተበ መስዋይተ ኅዳር 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ በአተ ጾመ ነቢያት የጾመ ነቢያት መግቢያ፣ ቅዱስ ሚናስ ሰማይት፣ ልደተ ቅዱስ ቂርቆስ፣ ብፅዕት እየሉጣ አባ ሚናስ ዳግማይ። ወራዊ በዓላት፦ ቅዱስ ኤፍሬም ሶርያዊ፣ አፈ በረከት፣ ቅድስትን ባመሪና ቅድስት ክርስቲና የአባቶቻችን የቅዱሳን እንዲሁም የእናቶቻችን የቅዱሳት በረከታቸው ከእኛ ጋር ይሁን ዘላለም አሜን። ዛአቅረብኩም ሃይቤተ አዘኪረ አይላፈ ምን ለተጸምዱ ከዘልፈ ልላ አነብብ ተወከፍ ዘንዴቴ የመጽሐፈ እንተረሴ ከእግዚኦ ጸሪቀ መበለቱ ኩፈ

ኢየሱስ ክርስቶስ ህቡረ የመሐረነ ኢየሱስ ክርስቶስ ህቡረ የመሐረነ። ኢየሱስ ክርስቶስ ጌታ ሆይ ከሀብታቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃይላት መላእክትን እያሳሰቡ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያነበበው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ህሊና ያዳመጠውን በደለኛን ሁሉ በምታስተምር በጌታ እናቱ በሁላችን እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረ